በሰረገላ በነፋስ ዘረገላ ይዟቸው ወደ ምድረ ኢትዮጵያ መጡ ይላል። ይሄ ጻድቅ ክብርና ምስጋና ለአምላካችን። አሁንም እንደነዚህ ያለው ቅዱሳን ወደ ሀገራችን ይምጡ፣ በእውነት ጸሎታቸው አይራቀን። ሰላም ያጣ ነው፣ ፍቅር ያጣ ነው፣ አንድነት ያጣን፣ በቋንቋ በጎሳ የተለያየ ነው፣ ቅዱሳን ወደ ህይወታችን ስላልመጡ ለጥቂት ደቂቃ የእግዚአብሔርን ቃል እንነጋገራለን። እዚህ በመጽሐፍ ምሳሌ ምዕራፍ 10 ከቁጥር 24 ላይ ለጻድቃን ምኞታቸው ትሰጣቸዋለች ይላል። ለጻድቃን በሉስ ለጻድቃን ምኞታቸው ትሰጣቸዋለች ቀጅል ቶታፍ ቁልቁሎታፍ ውህን ሀውዬን ሀውይ ሳኒ ምን ክንነ ማፊ ይድ ድግደም ያፍር ረድ የእግዚአብሔር ልጆች፣ ጣርቃኑ ምኞታቸው ምን ይሆን? የጣርቃኑ ፍላጎትስ ምን ይሆን? የጻርቃን ፍላጎት የሚፈልጉት ጻድቃን በዚህ ምድር ላይ የኖሩ በሰማይ በአባታቸው ቀኝ ሲቆሙ ፍላጋት ፍላጎታቸው ምን ይሆን? ከጥቂት ደቂቃ እግዚአብሔር ይፈቅድ፣ በዚህ ርዕስ እንነጋገራለን። እግዚአብሔር ይርዳን። ማን ያስተምረን፣ ምን አላቸው? እግዚአብሔር ያስተምረን። ብዙ ሰዎች ስለ ቅዱሳን ሲነገር፣ ስለ ጻድቃን ሲነገር፣ ስለ ሰማዕታን ሲነገር እግዚአብሔርን ብሎ ክርስቶስን ብሎ ኢየሱስን ብሎ እሱ ከእሱ ጋር እየተከተሉ እሱ ከእሱ ጋር እየሄዱ ያሉትን የእግዚአብሔርን አገልጋዮች ሲነቅፉ እናያለን። መጽሐፍ ቅዱስ ግን ሌላ ነገር ነው የሚለው። ለጻድቃን ምኞታቸው ትሰጣቸዋለች ይችላል። የጻድቃን ምኞት ምድራዊ አይደለም። የጻድቃን ምኞት ፍላጎት በዚህ ምድር ላይ የሚቀርብ ነገር አይደለም። የእግዚአብሔር ልጆች ምኞታቸው ሰማያዊ ነው። ዛሬ የምናከብራቸው ጻድቅ ታላቁ አባት አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ ምድር ከመጡ በኋላ ይህን ምድር በአስራት እግዚአብሔር እንዲሰጣቸው ወደ እግዚአብሔር የለመኑበት ነው። ክብርና ምስጋና ለአምላካችን ይሁን። እግዚአብሔርን የሚለምኑትን የማይነሳ እግዚአብሔር አምላክ የቅዱሳን አገር መባል እኮ በእውነት ታላቅ ነው። ማንም እኮ የትኛውም ጻዲቅ የትኛውን ቅዱስ ወደዚህ ስፍራ ነው የመጣው፣ ወደዚህ ሀገር ነው የመጣው። ናለባት ዛሬ ታሪክ ተበራሽቶ ሊሆን ይችላል። ይህ ሀገር የታሪክ መፍለቂያ ነው። ቅዱሳን የበዙበት ነው። ለዚህ ነው እኮ ነጭ ለብሰን እንዲህ አምረን ክርስቶስን እንድናከብር ያደረጉን ጻድቃን ቅዱሳን ናቸው። ክብርና ምስጋና ለነሱ፣ በእውነት ከጌታ ጋር እንድንገናኝ ያደረጉን ማለት

በጎ ብቻ ነው። ዳሩማ ማቆፋ ሐውሌን ወረቁን ሁሎታ ዳሩማ ማቆፋ የጻድቃን ምኞት በጎ ብቻ ነው። ምን ብቻ ነው? በጎ ብቻ ነው። ጥላቻ አይዛቸው። የእነሱ ምኞት ፍቅር ነው። የቅዱሳን ምኞት ፍቅር ነው። የእግዚአብሔር ልጆች በጎ ብቻ ነው የሚመኞት

ወደ ወደም ነው። ምን ልልከው ልጄ የሚሰጥ ማነው? አላችሁ። እግዚአብሔር ነው። እግዚአብሔር ልጆች፣ ይህ አባት እናትና አባታቸው ልጅ አልነበራቸው ስለውና አቅሌሳ ይባላሉ። ምን አልነበራቸውም። ለሰላሳ ዘመን ልጅ አይኖራቸው ኖሩ። ለሰላሳ ዘመን ልጅ የሚሰጥ ማነው? ምን አላችሁ? አው ከሱቃ ይገዛም እኮ እግዚአብሔር። ልጆች ሆይ እግዚአብሔር ስጦታ ናቸው። እግዚአብሔር ከሰላዛ ዘመኑ በኋላ እነሱ ከሰለቹ በኋላ እግዚአብሔር ልጅ ሰጣቸው። እግዚአብሔርን የሚያመሰግን እግዚአብሔር አብ ቅዱስ፣ እግዚአብሔር ወልድ ቅዱስ፣ እግዚአብሔር መንፈስ ቅዱስ ቅዱስ ሆኖ በተወለደ ዕለት እግዚአብሔርን አመሰገነ። ክብርና ምስጋና ለአምላካችን ይሁን። እሺ። እንግዲህ እንደ ቤተ ክርስቲያን ስራ ቤተ ክርስቲያን እንደምታስተምረን ገድላቸውም እንደሚነግረን መጋቢት ሀያ ዘጠኝ ተጽንሶ ታኅሳስ ሀያ ዘጠኝ ተወለዱ። ይህ አባት ሶስት ዓመት በገዳ በዛው በግብፅ ውስጥ ኖሩ። ከሶስት ዓመት በኋላ መልአኩ ቅዱስ ገብርኤል መልአኩ ቅዱስ ሚካኤል በሰረገላ በነፋስ ዘረገላ ይዟቸው ወደ ምድረ ኢትዮጵያ መጡ ይላል። ይሄ ጻድቅ፣ ክብርና ምስጋና ለአምላካችን። አሁንም እንደነዚህ ያለው ቅዱሳን ወደ ሀገራችን እንቶ በእውነት ጸሎታቸው አይራቀን። ሰላም ያጣ ነው፣ ፍቅር ያጣ ነው፣ አንድነት ያጣን በቋንቋ በጎሳ የተለያየ ነው፣ ቅዱሳን ወደ ህይወታችን ስላልመጡ። ይህ አባት ኢትዮጵያ ውስጥ የኢትዮጵያ ህዝብ በኃጢአት ወድቀው አዩ። ምን አላችሁ? በኃጢአት ወድቆ አዩ። ለመቶ ዘመን በውሃ ውስጥ ይህን ሕዝብ ካልማርክ፣ ይህን ሕዝብ ይቅር ካላልክ አልነሳም አሉ ይላል ምን ካላል በእውነት ምህረቱን ዛሬ የሚለምኑልህ እግዚአብሔርም፣ ከመቶ ዓመት በኋላ ለዚህ ጻዲቅ ጸሎታቸውን ሰምቶ ህዝቡን ይቅር አለ ይላል። እግዚአብሔር ክብርና ምስጋና ለአምላካቸው ነው።

ሰገሌ ጉሪሳቲስ ከረከጠናሳንቲ ከረማሌሳንቲ ከረከጠናሳት ጆሮ ወደ ጸሎታቸው ነው ይላል። ወደ ቅዱሳን ጸሎት እግዚአብሔር በቅዱሳን ላይ አእምሮ ልመናችንን ይሰማል። ያማልናል ስንል በከንቱ አይደለም። ስለዚህ ሶስት ነገሮችን እናገርና ትምህርቴን አጠቃልላለሁ። አንደኛ፣ የእግዚአብሔር ልጅን የጻድቃን ፍላጎት ወይ ምኞት ምን እንደሆነ እናያለን። አንደኛ፣ ሰው ከፈጣሪ ጋራ ፈጣሪውን አውቆ እንዲያምን ማድረግ ነው። የቅዱሳን ስራቸው ፍላጎታቸው ፈጣሪውን አምሮ ፈጣሪውን ፈልጎ ከፈጣሪው ጋር እንዲኖር ማድረግ ነው። መጽሐፍ ቅዱስ እንዲህ ይለናል። በዚህ በአንደኛው ቆሮንቶስ ምዕራፍ አስር ከቁጥር ሰላሳ ሁለት ላይ እንዲህ ይላል እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉም ነገር ሰውን ሁሉ ደስ ለማሰኘት ነው ይለናል። በሁሉም ነገር ምን ማለት ነው? ጥቅሷን እኛን ደስ ለማሰኘት ነው። ህይወታቸውን ከእግዚአብሔር ጋራ እንድኖር ከእግዚአብሔር ጋራ እንድንቆም

መጽሐፍ ቅዱስም ስለሚደግፋቸው ነው። መጽሐፍ ቅዱስ ምን ስለሚላቸው ነው ስለሚደግፋቸው ነው። እንዲህ ነው ያለው። በዚህ በምሳሌ ምዕራፍ 15 29 ላይ የጻድቃን ጸሎት ግን ይሰማል ይላል። ምን ይላል? ይሰማል። ጸሎታቸው ተሰምቶ ለሀገራችን ሰላም ያምጣልን። በእውነት በጸሎታቸው እንተማመን። ዓለም የፈለገችውን ከናቱን ቁሌታቲ ሃአመኑ ማልጀታ አስተኩፋ ጴጥሮስ ቡቁና ሰዲቁ ደለመረቲ የጌታችን አይኖች ወደ ጻርቃናቸው ጆሮቹ ለጸሎታቸው ተከፍቷል ይላል። ጆሮቹ ለምኑ ተከፍቷል? ለጸሎቶቹ ተከፍቷል። ጌታቸው ምን ስለሆነ ከዚህ ምድር ስላለን ቅድስና ስላላቸው እግዚአብሔርን ጆቱን ስለሚያመሰግሉ እንዴት ታዲያ፣ አንተ ጮማ እየቆረጥክ ወይን እየጠጣ እንደፈለክ እንደው እየሆንክ በዚህ ምድር ላይ እንዴት ካንተ ከቅዱሳን ጋር እኩል ይሆናል? እንዴት እኩልነት ይኖራል? ጻድቁ አባታችን ከተወለዱ ጀምሮ ሕይወታቸውን ምንድነው ምግብ አላዩ ይላል። ለብላቸው ነው የሚለው። ምን አላዩ አልቀመሱም፣ አልበሉም፣ አልጠጡም። ምድራዊ ሲሆኑ ሰማያዊ ናት።

ዛሬኮ አገራችን በሰማይ ነው ብለን የምንሰብኮ የሚሰብኩ የሚሰበኩ ወንጌል የሚያነቡ የሚያውቁ ዘረኞች ሆነ አለ ትቸግረናል። የእግዚአብሔር ልጆች እግዚአብሔር ከዚህ ቀባቢ ነገር ያውጣል። ያስጠላል፣ ዘረኝ ያስጠላል። የአዳም ልጆች አንድ ናቸው። ወንጌል ለዚህ አልጋበዘንም እና አገራችን በሰማይ ነው። አገራችን ቤት ነው

ያምር ወጣ ስትይ ደግሞ ይህን ወደ ደግሞ ያለላቸዋል። እግዚአብሔር ወደዚህ ጎራ ይቀላቅላቸው። ስለዚህ እግዚአብሔር ልጅ በዘር በጎራ በተለያየ ምክንያት አንከፋፍል፣ አንድ ነን በክርስቶስ ቅዱስ ጳውሎስ ተናግሮታል። ስለዚህ እነሱ ሰማያዊ ነገር ነው የተመኙት። ምኞታቸው ትሰጣቸዋለች የተባለው ሰማያዊ ነው። ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 11 ቁጥር 16 ላይ አሁን ግን የሚበልጠውን እርሱም ሰማያዊ ነገር እርሱ እነርሱ ሰማያዊን ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በርሶ አብሩ ከተማ አዘጋጅቶላቸዋል ይላል። ምን አዘጋጅቶላቸው? ከተማ አዘጋጅቶላቸው መቃላ ሳሊቆ ፔሴጅራ ኢሳሊስ ትንቃና ወቀዩ